ማለት ነው እንግዲህ፣ ኢማጂን ስሜን እየጠራ ሲሰርበኝ ነበር። ምንም አላልኩም። እግር ኳሳዊ ባልሆነ ብሽሽቅ ስሜን ጠርቶ በፐርሰናል ነው የሰደበኝ። ልክ የለታለው ቪዲዮ ምንም አይነት ሪዚ ሊኖሩ ይችላል፣ ግን ምንም አይነት በቂ ማስረጃ ቢኖሩ ስሜን ጠርቶ የመናገር ሞራል የለውም። ስፔሻሊ ደግሞ ጓደኛ ብለ ከምታስበው ሰው እዚህ ጋር ያሉትን እንዳለ ማይ ፍሬንድ እኔ እንዳትሳደብ ከሚለው ቪዲዮዎች አንድ ቪዲዮ አልሰራውም። ለምን አውቃሉ? ጓደኞቼ ናቸው። መጀመሪያ የሚቀድመው እዚህ ያለ ሰው ነው። ክለብ ባጅ ምናምን ኦፍኮርስ ይቀድማል፣ ግን ሰውነት ነው ለኔ የሚቀድመው። አጠገብ ያሉ ሰዎች ናቸው ለእኔ የሚቀድሙት። የሆነ ነገር ሀፕን ቢያደርግ ደውዬ ጎሽት ፏድ እምላቸው እነሱ ይቀድሙብኛል። እሱ እንደዛ አድርጎኝ ይቅርታ መጠየቅ ካለብኝ ነገሩን የሚያበርደው ከሆነ አያፍት ሶሪ፣ ምን ችግር አለው? ነገርኳቸው። ጥፋታችን መጣፋት ከቻለ ዋይናል ሶሪ፣ ምን ይጎልባል? ነገር ማለት ነው። እዚህ ጋር አንዴ ላስቆምሽ፣ እና እስጢፍ እስጢፍ፣ እኔ እንድታወራኝ አልፈልግም። ስለ እኔም እንድታወራ አልፈልግም። ስለ እኔ እያወራሽ ነው አይደለ? ስለ እኔ እያወራሽ ከሆነ አዳምጭ፣ አዳምጭ። አንድ ነገር ማለት ነው። አንቺን የተሳደብኩበት ቪዲዮ ልታመጭልኛት፣ እሺ? ጠብቀኝ ጠብቂኝ ያልኩት ምንድን ነው? አይ ጠብቀኝ አንዴ፣ ለሚል እላክ ስሜን እየጠራ የተሳደብኩ ነገርኩሽ እኮ ያልኳንዴ በቃ ጠብቀኝ። ክርክር አይደለም ለሚል ልላክልህ ላኪለት አቃለው።

ማጂክ ማየት ትፈልጋለሽ? አጠገብሽ ውሃ አለ። ውሃውን ተግሞ ጥምጠሽ ትፊ ወይ ጠጭ። ቶሎ በይ፣ ጠጣ። በቃ አው ጠጭ፣ ከፈለግሽ ጠጭ፣ ከፈለግሽ ተግሞ ጥምጩ፣ እንደፈለግሽ። እኔ አሁን ጫው የጫው ጣዕም እንዲሰማሽ አደርጋለሁ ማለት ነው። ሶ የሆቴል ቤት እንትኖችን ታውቂያቸዋለሽ? ጫው ትናንቶቹ፣ እቃዎቹ። ሶ እሱን እጅሽ ላይ እንዳለ ኢማጂን አድርገሽ ያዥ። እንደዚህ ማለት ነው። እጅሽ ላይ ምንድን ነው ያለው? የጫው እቃ። ውስጡ ምን አለው? ጫው አለው። ምላስሽ ላይ ነስንሽ። ጫውን ምላስሽ ላይ ነስንሽ።

ማለት ግን ይሄ ነገር ሲመስለኝ በጣም ኢማጅን ማድረግ ይጠይቃል። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ አስሪ ማለት አዛ ያረግ እንጂ እሷ ካላስገባው ድርቅ

ለምን አልቅስ እሺ፣ ወይም እንደወደ? አ? አልቅስ አንተ ላይ እንደወደ ነው፣ ተሳዝነኝ ነው ነው ያዝበት። እሺ በቃ እኔ ፋራ ነኝ። ናሆኝ እና ሞድል ቢዝብ ብለህ አንተ ያስከበን። እሺ ማለት መናገር እኮ አይጠበቅብሽም። እኔ እናንተ አብረን ቪዲዮ እንሰራለን። ኢትዮጵያ ስትመጣ አትፈልግም ከእኔ ጋር መስራት፣ ታፈምሰኛለህ። እንሰራለን ግን ኢትዮጵያ አይደለም እኔን ዱባይ ወስደሽኝ ነው